ገንዘብ የለን ምናምን እያላችሁም ስለነበረ ነው። እና መምጣት ይቻላል። እሺ፣ መምጣት ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ የማታረጉ ጋና መታችሁ ፈታ ስላላችሁ ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለ ያልነውም ሰው የለም የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም ከፍላለሁ። ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ ያ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን መንከፍለው ሶ ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደ እና ሌላው ደግሞ ማለት ነው ፋሚሊዎቻችን አንዳንድ ወንዶችም ሆናችሁ ሴቶች ላይቭ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ቀብዘናቸው እያየው ስለነበረ ነው። እኔ በእርግጥ ላይቭ ላይ የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ። እኛ ምንም በማናውቀውና ራሙ ላይ ታድማችሁ ፈታ ዘና ብላችሁ ሰሩ። እኛ በእናንተ ስታወሩ እኛ ስራ ላይ ነበር። ይቅርታ አልሰማንም፣ አላየርም። ነገር ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁ ፈታ በሉ፣ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው እናንተን ለማዝናናትና

ግን ደግሞ አብዛኛው ሰው እኛ ምን ታፈለገ ግን የለንም ምናምን እያመጡ ስለነበረ፣ ምንም ችግር የለም። እናንተ ብቻ እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሪ የምችሉ ሰዎች ስለምትኖሩ እኛ አሁን እዛ ሰርቡን ስናካሄድ ቁጭ ከምትሉ እኛ ገመታችሁ ላይ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ፣ ደስ አይልም። እየተዋወቀን እንትን እያለ ቡና ማጣጫ አታርጉ። የሆነ ለወሪያችሁ ርዕስ አታርጉን። እኛ ለመዝናናት ለመፍታታት መተናል። ሶ በቃ የእኛ ደስታ የሚያስደስታቸው ብዙ ሰዎች አሉ፣ እንደሰትበት ተው። በቃ ማውራት አይሰለቻችሁ? አይደክማችሁ? እኛ ደግሞ ለመዝናናትን ይመጣ ነው ደግሞ ማለት ነው እና ሰርጋችን በማረብ በተዋበ ቬሉችን ሱፋችን ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ አደራችሁ። ነጭ ልብስ ለብሳችሁ ማምጣት እንችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሮባችሁ ትቀርጻላችሁ። ግሬስ ፋሚሊ ኤም ኬ ፋሚሊ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊ አለ። ኦኬ ሞቴር ሳይ ሮያል ፋሚሊ ራሱ ተጠርታችኋል ሁላችሁ። እና ደስ ይላል። የኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ ቀሞር ደስታችን ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታንት ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን።